ካስተዳደረ የሚናገረውን ንግግር በሸሪያ ካደረገ የሚለብሰውን አለባበስ በሸሪያ ካደረገ አረማመዱ በሸሪያ ከሆነ ዲነል ኢስላም ይህን ሁሉ ስለሚነግር ኖርዌይን በሸሪያ ነው የማደርገው። መልካም መንሱሬ ያው ከዚ ጋር ተያይዞ ከስበት ግን ለምንድን ያነሳውለ የሆነ ጊዜ ፕሬዚዳንት ሆናለሁ ብሏል። መንሱር የሚሉ እንትኖች አንተም ብላ እርግጥ ፕሬዚዳንት ሆናለሁ ብለህ ነበረ ያንን ነገር ያልከው ፕሬዚዳንት ሆናል ነው ያልከው። አሁን ሀሳብን ቀይሮ ሊሆን ይችላል። እንደዚያም አይነት መረጃዎች እየወጡ ስለሆነ ማለት ነው ፕሬዚዳንት እሆናለሁ እያልከው፣ ጀስት የስበት ህግን ተማምነን ነው ወይስ አቅሙና እውቀቱ አለ ብለህ ስላሰብክ ነው እንደዚያ ያልከው? በ15 እስከ 15 ትዝ ይለኛል። ከጋዜጠኛ ማይጋድ እንዳትናድ ብቻ ስሞን ስረሳቸው ጓደኛችንች በጣም እና ከእሷ ጋር ኢንተርቪው ሳደርግ ነው ከ15 ዓመት በኋላ ፕሬዚዳንት እሆናለሁ ብዬ የተናገርኩትና ከዛ በኋላ ያለው ነገር ምንድን ነው? እኔ ፎሎወርሱ ይሄ ሁሉ በብዙ ሚሊዮን ሚኒመም አሁን ከቲክቶክ ከፌስቡክ አንድ ላይ ስታየው ወደ አራት ሚሊዮን የሚጠጋ ሰው ነው ፎሎ የሚያደርገኝ እና ይሄ አራት ሚሊዮን ፎሎ የሚያደርግ ሰው ከአንተ ምንድን ነው መማሪያ ያለበት? ቤቴ አይደለችም፣ ቤቴ አይደለችም። የአዲስ አበባ ልጅ ስማ ትውልዱ የሆነ ነገር ማወቅ ማያዝ መቻል አለበት። ከኔ ማንሱር በአስራ አምስት ዓመት ፕሬዚዳንት እሆናለሁ ብሎ ካሰበ እነሱ ደግሞ በሶስት ዓመት ማስተርሴን ይይዛለሁ፣ ከሁለት ዓመት በኋላ ይህን ቢዝነስ ሰራለሁ፣ ይሄን በዚህ ዓመት ተቀጥሮ እየሰራ ነው ከሚቀጥለው ዓመት የራሴን ኢንካም ክሬት አረጋለሁ ብሎ እንዲያስቡ መንገድ የከፈትኩላቸው ስለመሰለኝ ነው። እንግዲያውም ደግሞ እንግዲያውስ ምንድነው የሚሆነው? ምናልባት አሁን ባለበት ሁኔታ ደግሞ የኢትዮጵያ ሕገ መንግሥት የሚፈቅድልኝ ከሆነ ከተወሰኑ ዓመታት በኋላ በግሌ ተወዳድሬ ፕሬዚዳንት መሆን በሰዓቱ ያለኝ ካፓሲቲ የሚፈቅድልኝ ከሆነ ከመሆን ወደኋላ አለን ምንም ጥያቄ የለውም። ግን ሰው ህልም እንዲኖረው ጎል እንዲኖረው ራይ እንዲኖረው ተስፋ እንዲኖረው ያደረኩት ነገር ነው። ስለዚህ ፊፍቲ ፊፍቲ ነው የፕሬዚዳንትነቱ ጉዳይ። አዎ እንደዛ በለው። ማት ያው በተለይ አሁን አሁን አዎ፣ ምክንያቱም ያው ፓርላማ ያው ብዙ ነገሮች አሉትና ሂደቱ። ስለዚህ ይህን ነገር ለመደምደም መንሱር ይህንን የተናገረበት ምክንያት ቀድም ያነሳው ሀሳብ አለ፣ በሀምሳ ሀምሳ በሚለው እንይዘዋለን። ሌላኛው ጥያቄ ብዙ ባለሀብቶች ሚዲያ ላይ አይታዩም። መንሱር፣ ብዙ ባለሀብቶች ሚዲያ ላይ በጭራሽ አይታዩም፣ እና እነሱም ማየት ራሱ ብርቅ ነው እና ራሳቸውን ደብቀው ነው ስራቸውን የሚሰሩት። እና አንተ ብዙ ጊዜ ሚዲያ ላይ መሆን ሚዲያ ላይ መታየት ከነሱ አንጻር አቀሎኛል ብለህ ታስባለህ? ለቃላት አጠቃቀሙ ይቅርታ ያው ጀስት ኤግዛክት ቃሉ የሚገልጸው ይሄኛው ስለሆነ ነው። በጣም ይቅርታ በክብር ነው የምጠይቀህ። ይህንን ነገር ምንድን ነው መሰለ እውነቱን ለመናገር ያው በጣም ብዙ ባለሀብቶች ሚዲያ ላይ የሉ። ዛሬ ግን ብትጠይቃቸው 99 ፐርሰንት እንደኔ ቲክቶክ ቢኖረው የማይፈልግ ባለሀብት የለም። እንደኔ አስቴር በዳኔ ሶሪ፣ አስቴር በዳኔ ነች ጋዜጠኛዋ። በጣም ማከብራት፣ መወዳት፣ በጣም ጎበዝ ጋዜጠኛ ነች። እንዳንተው ታፋጥጠኝ ነበር ያኔና፣ አስቴር በዳኔ በጣም ነው መወድሽ። አም ሶሪ። እና አስቴር በዳኔ ነበረች ያኔ ፕሬዚዳንትነቱን እሷ ነች እንዲያው የበለጠ ሰው ጋር እንድደርስ ያደረገችኝ። በነገራችን ላይ አስቴር በዳኔ ነች። ብዙ ጊዜ ኢንተርቪው የመደረግ እድሎ አልነበረኝም በብዙ መልኩ እና እሷ ነች ያኔ። አስታውሳለሁ ዋልታ ቲቪ ላይ አቅርባኝ፣ ትዝ ይለኛል ያኔ የዛሬ ስንት ዓመት ኢንተርቪው እኔና እሷ አስቴር በዳኔ ጋር የነበረኝ ኢንተርቪው። የሚገርመ ነገር ከ30 ደቂቃ በኋላ በባለስልጣን ትዕዛዝ ነው የተቋረጠው። ያ ኢንተርቪው እንዳይተላለፍ ነው የተደረገው። ተደርገው የማያቅ ኢንተርቪው ሳንሱር ተደርጎ አልፎ፣ ነገር ግን ማንሱር ፕሬዚዳንት እሆናለሁ ብሎ እየተናገረ ነው በሚል አቋርጠውታል። ትዝ ይለኛል። ይሄ ነገር በጣም ትዝ ይለኛል። በጣም ተናድጄም ነበር። ብዙ ሰው ጓግቶ እየሰማው የነበረው ኢንተርቪው እንዲቋረጥ ተደረገ፣ ተቋረጠ። ምክንያቱን ስጠይቅ፣ ያው ፕሬዚዳንት የሚላት ወርድ እሷ ነገር አልተመቸች። በዚህ ሰዓት እንደዛ ብትል ማንም የሚጠይቀኝ የለም ወንድሜ፣ ሰርተ አገሩ ሰው እንዲወድህ አድርገህ ከፍታን አሳይ ከስንት ዓመት በፊት ነበረ ነው ያልከው ያን ቃለ መጠይቅ? አይ ቲንክ አምስት ዓመት አይሆንም ብለ ነው። አምስት ዓመት፣ አምስት ዓመት ማለት እኮ የአሁኑ መንግስት አለ። አዎ፣ የአሁኑ መንግስት አለ ኦፍኮርስ። በአሁኑ መንግስት ነው ማለት አሁን ማንም አይጠይቅም ስትል ነው? ምን አለ መሰለህ መንግስት መንግስት ሆኖ ሲመጣና ከመጣ በኋላ አንድ አደለም። ያኔ የነበረው ነገር ገና ወንበሩ ላይም በስርዓቱ ያልተቀመጠ ስለሆነ መብትም ስላልነበረው ምንም ነገር ሊያደርግ አይችልም። ዛሬ ላይ ግን ባለስልጣንነቱን አምኖ አገርን እየመራ ያለ መንግስት ስላለን እንደዚህ አይነት